እናንተ ግን የሚገርም ስብእና ያለው ስነ ስርዓት ያለው ሂዶ ሳትሳደቡ እስከ መጨረሻው አዳምጦ እህታችን እናመሰግናለን። ወንድማችን ኤ ነው ጸባዩ። ኤ በአካል አውቀዋለሁ እና በጣም ጥሩ ሰው ነው። በጣም በቃ ስብእናው ራሱ ለሰው ያለው ሪስፔክት ምናምን በጣም ጥሩ ሰው ነው እና ብሩክ ቢበላ ያው አሁን አመት ደስ ይለኛል። ብሩኬ ቢበላ እህታችን ቲክቶከር ናት ብሩኬ የዚህን አመት የቲክቶክ አዋርድ እሱ ቢበላው በጣም ደስ ይለኛል እያለች ትገኛለች። ነው አማርኛ እያናገርኩ ያናገርኩ ያለሁት የኔ ነገር ያንተ ስሜት ተረድቼ ነው እንጂ ሰዎች እየቆዩ እየመጡ ስለ ሃይሚ የሚደባደቡት ምንድን የሚደባደቡት ምንድነው? ታሪኩን ያልገባኝ ምን እንደሆነ ቤተሰቦች በዛም ድብድብ በዚህም ሃይሚ በዛም ሃይሚ ብቻ ቢኖር ማለት ነው። የሆነ ነገር ሲፈጠር በሀይሚና በብሩኬ ኮሽታ ሲፈጠር በዛም አፈቅርሻለሁ በዛ አሁን ጠፍቶ ነበረ ናቲ። አሁን ደግሞ መጥቶ ጭራሽ ከእንትና ጋር ከብንቴ ጋር እይትጣላ ይገኛል። ምንድን ነው አልገባኝም፣ ነገሩ። ወይ ጉድ፣ ፈጣሪ ሆይ! ዛሬ ማለት ነው መግቢያ ላይ ያረኮላችሁ የብሩኬ ጠላቶች እንዳትናደዱ፣ የብሩኬ ጠላቶች ማለት ነው የዚህን አመት የቲክቶክ አዋርድ፣ ብሩኬ መልካም ጸባይ አለው፣ ጥሩ ስብዕና አለው፣ በአካልም አውቀዋለሁ። የቲክቶክን አዋርድ እሱ ቢወስድ በጣም ደስ ይለኛል። እንዲሁም ደግሞ ዩቲ፣ እንዲሁም ደግሞ አቤና እያለች እየዘረዘረች ስለምትገኝ ለዛ ነው ያመጣኋት። ደግሞ ሌላ ነገር ብላችሁ አፋችሁን እንዳትከፍቱ። እኛም ወስዶ ደስ ይለናል። በዚህ አጋጣሚ ቡቡሉ ምትወስዱ ምትወዱ ደዋ አድርጉለት እንዲወስድ የቲክቶክ አዋርድ ማለት ነው። ጠላቱ ፍር እንዲል ማለት ነው። ሰላም ጤና ይስጥልን። የኛ ውድ ቤት ሰዎች እንዴት ናችሁ? ደህና ናችሁ አለው። እኔ ደና ነኝ፣ እግዚአብሔር ይመስገን። ሰላም ነው። ዛሬ ሰንበት ነው። እንዴት አላችሁ? እንዴት ናችሁ አለው። ትናንትና እንግዲህ ሀይሚ ስቶሪ ላይ እንትንዋ ላይ ኢንስታግራም ላይ ፕሮፋይሏን ስላጠፋች የሀዘን ምልክት ምናምን እያደረጋችሁ ቪዲዮ ትሰራላችሁ። ምንድነው? የሞት ቀጠሮ እኮ አይደለም እንዴ? አበዛችሁት። እናንተ የሰው ልጅ እኮ አንዴ ይከፋል፣ አንዴ ይደሰታል። ይሄ እኮ ያለ ነው። ደስታና ሀዘን ተፈራራቂ ነው። ስለዚህ ምንም የሆነችው ነገር የለም። ያን ያክል እያካበዳችሁ ብዙ አታካብዱት። በቃ የሆነ ሰላም ይመጣል። ሰላም እንደሚመጣ ታውቃላችሁ። ምን እንዳዲስ ታካብዳላችሁ? ሁሉን ነገር ሰው ትናንትና ጥቁር ፖስት አድርጋ ነበር ጥቁር ፉርፏ ይሏን ቀይራ ነበርና ና ሀሚዬ ድክመቴ ምናምን እያላችሁ ነው ኦኬ በሉ በእርግጥ ስሜታችሁ ነው ግን ያን ያክል ደግሞ በጣም አታካብዱ አታሟርቱባት ምንም የሚፈጠር ነገር የለም ዛሬ ግን ማለት ነው እሁድ ነው በጣም የነሱ በጣም ሬስፔክት ያለው ጓደኛቸው ይሄ ነው አልላችሁ ምናልባት እንኳን ወይም ቢ ወይ የሆነ ነገር ብላ እንኳ ቪዲዮ ባይመጣ ቢቀር ውሸታን ብላችሁ እንዳትሉኝ ማለት ነው ግን የሰማሁት መረጃ ነው የሆነ የነሱ ትልቅ በጣም የሚያከብሩት ጓደኛቸው ነው። እነሱን ለማስታረቅ ሀይሚ ተጠርታ እዛ ቤት እንደምትሄድ ሰምቻለሁ። ሜይ ቢ እንግዲህ ያው ቪዲዮ ካልመጣ ውሸታም እንዳትሉኝ ስለፈለኩኝ ነው። በእርግጠኝነት እሱ ያስታርቃቸዋን ብዬ ተስፋ አድርጋለሁ። ምክንያቱም በጣም በሁለቱም በኩል ትልቅ ክብር የሚሰጡት ጓደኛቸው ነው። በጣም ያከብሩታል። በጣም ከእሱ ህይወት ብዙ ነገር የተማሩት ጓደኛቸው ነው እና ዛሬ እንደሚታረቁ ወሬ ሰምቻለሁ። የእኔ ውድ ቤተሰቦች እናንተ እስከዛው ድረስ ዱአ አድርጉ ማለት ነው። የኛ ውድ ቤተሰቦች፣ ስለ ሀይሚና ስለ ብሩኬ ልላችሁ የመጣሁት ነገር ይሄ ነው። እንዲሁም ሲቀጥል ልጅቷን ቲክታከር ናት የራሷ ህይወት ያላት ናት ደግሞ ከሴት ጋር መጣሽ ብላ ሲያዳጩ እንዳትሉ መልካም ምኞቷ ደስ ስላለኝ ነው። ምክንያቱም ጥሩ ነገር ለጥሩ ሰው ጥሩ የሚመኝ ሰው በጣም ደስ ይለኛል። በዚህ አጋጣሚ እህታችን ቲክቶከርነች እንደ አጋጣሚ ካየሽው ያው በጎቹ ስለሚዘቀዝቁኝ ታያለሽ እና በጣም ነው የምናመሰግነች። ቴንኪው ለወንድማችን ይሄን ያህል ማለት ቀዝ ዚህ ልክ የተመሰከረለት ነው። ግን ደግሞ እንደዚህ ብለ ስለገለጽሽው እናመሰግናለን። ያልሹም ደግሞ ስኬቱ ቢሳካ ደስ ይለናል። እውነት የቲክቶክ አዋርድስ ቢወስድ ደስ ይላል እና ለማንኛውም እኛ ውድ ቤተሰቦች ይሄ ልላችሁ ነው ዛሬ የመጣሁት ማለት ነው። ስለ ሀይሚና ስለ ብሩኬ አዲስ ነገር ወሬ ውስጥ ለውስጥ የሰማሁት ይሄ ነው። ሌላው ሲቀጥል ደግሞ ማለት ነው ቲክታክ ላይ ላይቭ ቁጭ ብላችሁ በስሜት አታውሩ፣ እስኪ በስሜት አትነዱ። በስሜት በቃ የሆነ እንደዚህ ባረገው እሱን እንደዚህ ነው ምናምን ምናምን። እረ አፎክሩ አፎክሩ። እውነት እንደው እውነት ስለ ሀይሚና ስለ ብሩኬ እውነት እየተጨነቃችሁ እውነት ስለ እነሱ የሚያሳዝኗችሁ ግንኙነታቸው፣ ፍቅራቸው የሚያሳዝናችሁ ሰዎች ከሆናችሁ እንደው ቲክቶክ ላይ ላይቭ ላይ አፋችሁን አትከፈቱ እንዴ! አንዳንዴ ሴትነታችሁን የረሳችሁ ሴቶች አላቸው። እኛን ቪዲዮ ስለምንሰራ ምናምን ትሳደባላችሁ እንጂ እናንተ ላይቭ ላይ የሆነ የአባታችሁ መስኮት ላይ ቆማችሁ እንደምታወሩ ነው የሚመስላችሁ፣ ግን አለም እንደያቸው እንደሚያቸው አታውቁም። ትናንትና አሁን ሄኖክ አንድ አለ ስሟን መጥራህ አልፈልግም። ሄኖክ በውስጥ ያወራኛል ዱባይ ላይ ያለችው ልጅ ለብሩ ኬንዲ በውስጥ በጥሩ ቀን በውስጥ ያወራችሁን ነገር ለምን በመጥፎ ነገር ለማውጣት ትሞክራላችሁ? አያችሁ እናንተ እኮ ጥሩ ስብእና ቢኖራችሁ ለሃይሚም ደግፋችሁ ለብሩኬም ደግፋችሁ ቢሆን የዛን ሰዓት በውስጥ ሲያወራችሁ የዛኑ ሰዓት ነበር እንደዚህ እንደዚህ አይሆንም ብላችሁ መመለስ የነበረባችሁ በዛን ሰዓት ግን እንደዚህ ሃይሚ እንዴት ናት ብሩክ እንዴት ነው ምንድነው ሚስጥራችሁ ማን ብላችሁ አውርታችሁ ከጨራሳችሁ ፉት ካላችሁ በኋላ በኋላ የሆነ ነገር ሲፈጠር የዛን ሰው ችግር እሱ እኮ እንደዚህ ነው እንደዚህ ጠላት ነው ምናምን አይባልም። የምሬ ነው አይባልም። ለምን እነሱ አንደኛ አንድ ላይ ናቸው። ጠላትናት ካሰባችሁ እነሱ የምትወዷቸው ከሆነ በዛን ሰዓት እንደዚህ አይነት ጥያቄ ሲጠይቁ እንደዚህ አይነት መልስ ሲሰጣችሁ፣ አይ በቃ እኔ አልቀበልም ተብሎ ዝም ነው የሚባለው። ትክክለኛ አድናቂ፣ የሚወድ ሰው እንዲህ ነው እንጂ ቡሩኬና ሃይሚን ተወዷቸው እና እሱ እንደዚህ ሄኖክ እንዲ ብሎ አውርተኛል፣ ስለ ብሩኬ ጠላት አውርቶኛል ብሩኬ መራቅ አለብህ ምናም ስትሉ፣ ዛሬ ላይ ማለት ነው ትናቃላችሁ። የምሬ ነው ማለት ትናቃላችሁ። ምክንያቱም በክፉ ቀን በጥሩ ቀን ያወራችሁን፣ በጥሩ ቀን የሆነላችሁን ነገር ምንም ሆነ ምን ብላችሁ አዳምጣችሁ አመሰግናለሁ ብላችሁ ተቀብላችሁ፣ መጥፎ ቀን ሲመጣ አውጠዋለሁ አለው። ይሄ ጠላትነት ነው። ምንም ጠላትነት ነው። ዛሬ ብሩክን ጠቅማችሁ ሄኖክ ስለ ብሩኬ መልካም ሆነ መጥፎ ነገር ያወራላችሁን ዛሬ የሄኖክን ጉድ ብዘረግፉት ምሳሌ ነው ምላቸው ብዘረግፉት፣ ምንም ብሩኬና ሄኖክ ተጣሉ ሄኖክም የሚኖረው የራሱ ነፍስ ነው፣ ብሩክም የሚኖረው የራሱ ነፍስ ነው። ነገር ግን በሃይሚና በብሩክ መካከል ግን ያለው ነገር በጣም ይጠባል። ምክንያቱም ብሩኬ ምን አለ እኔ በጣም ከብዙ ሰው ጋር እየተጣለሁ ከብዙ ሰው ጋር እየተደባደብ እስከ መቼ ነው የምኖረው ብሏል። ይሄ አንድ ጸጻት ነው። ገባችሁ አይደለ? ስለዚህ ይሄ አንድ ፀፀት ለሰው ልጅ በቃ የሆነ ቢቀርብኝስ ብሎ ተስፋ የሚያስቆርጥ ነገር። ስለዚህ ቲክታክ ላይ ማንም የፈለገም በውስጥ ያወራችሁ ወዳችሁ ፈቅዳችሁ ሄዳችሁ ነው ጠይቃችሁ ነው ያወራችሁ አይደል እንዴ? እንደ ሰው ሪስፔክት አድርገው ሲመልሱላችሁ በውስጡ ሲያወራችሁ ሲያወራችሁ ሳያወራችሁ ሲቀር አያወሩም ትላላችሁ፣ ሲያወራችሁ ደግሞ ችግራቸውንም የሆነ ነገር በመጥፎ ቀን የነገሯችሁን ነገር ለምንድን ነው ዛሬ ላይ ስክሪንሻት እያደረጋችሁ ቮይስ እያደረጋችሁ የምታወሩት? ይሄ ችግር ይፈታል። በቃ እንደ ማንኛውም ሰው ችግር ተፈጠረ፣ በቃ ችግር በችግር ይፈታል እኮ። እንደዚህ ሆኖ የሚቀጥል ይመስላችኋል እናንተ? ስለዚህ እናንተ ቲክታክ ላይ በዛ ልካፋችሁ ነው የምትከፍቱት ምንድን ነው? ጭንቅላታችሁ አያስብም? ጭንቅላታችሁ አይሰራም? የተጣላ ሰው ሰላም ለመመለስ እኮ ሁሉን ነገር መደበቅ አለ፣ ክፉውንም ደጉንም መደበቅ የሚባል ነገር አለ። እናንተ ግን በጣም ባለጌ ናቸው፣ ቲክታክ ላይ የምሬን ነው። በዛ ላይ ደግሞ ፎቶ ዘቀዝቁት ምን ይሁን ብላችሁ ነው? ክብራቸው ምናቸው ምንም አይቀንስም እኮ ምንም አይቀንስም። ማንኛውም ሰው በስሜት ብዙ ነገር ይሆናል፣ ብዙ ይጣላል፣ ብዙ ነገር እንኳን አይደለም። እነዚህ ትናንትና የተወለዱ ሕፃናቶች ሀይሚና ብሩኬ ትንንሾች፣ ትልልቅ ሰዎችም እኮ ተጣልተው ብዙ ነገር ተዳርሰው ከዛ በኋላ ግን ይቅርታ የሚባል ነገር አለ። መስመራቸውን ይዘው የሚኖሩ ሰዎች አሉ። በጣም በጣም በጣም በጣም ቲክታክ ላይ ተሳፍራላችሁ። ለምን ጭንቅላት እንደማይኖራቸው አላቅም፣ እኔ እንጃ። በዚህ ልክ ነው የምትቀኑባቸው። በዚህ ልክ ነው የነሱ መውደቅ፣ የነሱ መለያየት የሚያስደስታችሁ በጣም የሚያስደስታችሁ። እኛ እኮ የምናወራው ስለሰሩት ቪዲዮ ነው። እናንተ ግን ማለት ነው ፎቶዋቸው እንዴት እንደምታረጉት፣ ቪዲቸው እንዴት እንደምታደረጉት፣ ስታስጠሉ ከአፋችሁ የሚወጣው ቃል ላይ ብላይ ቁጭ ብላችሁ የሆነ የአባታችሁ መስኮት የከፈታችሁ ነው የምትመስሉት እኮ አፋችሁ ስከፍቱ ማለት ነው። ለምን ስርዓት እንደማይኖራቸው አላቅም። እኔ በጣም በጣም እኔ እንጃ ምንም ሪስፔክት ዜሮ የሆነ ሰው ሁሉ ነው ሰሞኑን አፉ ሲከፍት የሰማሁት ማለት ነው። ደሞ የናቱንም ያባቱንም ፕሮፋይል የሃይሚንም ያባቷን አድርጋችሁ የብሩኬንም የናቱን አድርጋችሁ እንዲሁም ሃይሚና ብሩኬን አድርጋችሁ በጣም በቃ። የሰው ልጅ እኮ ስሜታዊ የሆናም ብዙ ነገር ይናገራል፣ ግን አስጸያፊ አስጸያፊ ቃል ነው የምትናገሩት እኮ። ታዲያ እናንተ እነሱን እንደዛ እየሰደባችሁ እናንተ የእነሱን ፎቶን ድስት እያደረጋችሁ እኛ ምን ብታረጉን ምን የሚገርመን ይመስላችኋል? ምንም አይገርመኝም እኔ ብሩኬን እና ሃይሜ እንደዛ አድርጋችሁ እኔ ብዘቀዝቁን ብሰቅሉኝ ምንም አይመስለኝም ምክንያቱም እኔ ከነሱ የበለጠ ገላ የለኝም ከነሱ የበለጠ ሰውነት ስለሌለኝ ማለት ነው በጣም ሪስፔክት የላችሁም ባለጌ ናችሁ የምሬን ነው ገና ለገና ቲክቶክ አለን ፎሎ ካለን ተብሎ እንደዛ አይደረግም ሌላው ሲቀጥል ትክክለኛ ፍርድ ማትፈርዱት ለምንድን ነው ባይዘወይ እነሱ ራሳቸው ትናንትና ፍፄ መጣ ፍፄ ራሱ ሃይሜን ወግኖ ነው እየተናገረ ያለው ለምንድን ነው የሚወግ ነው? ለምን ብሩኬና እና ሃይሜ አንድ አይደሉ? አንድ እንዲሆኑ አይደል የሚፈልገው? አንድ እንዲሆኑ እስከተፈለገ ድረስ እንደዛ ማለት የለበትም። ሄኖክ አጠፋ አይደለ? ሚዲያው ላይ እንደዛ ብሎ መምጣት የለበትም ነበረ። ሄኖክ ትክክል ነው። ሄኖክ የመለሰው ለተመልካቹ ነው። በቃ ተመልካች የሚፈርደው ብሩኬ ላይ ነው፣ ምንም ባላየው ነገር፣ ምንም ባላደረገው ነገር። ሄኖክ እውነቱን ነው። ስለዚህ ፍፄ ደግሞ ፍፄ ደግሞ አድርጎት ከሆነ አድርጎት ከሆነ ይላል፣ ይለፈልፋል። ሚስጥሩን የሚያውቀው እሱ ነው። ለምን ሚስጥሩ እንዲወጣ ለምን ያግዛትም ሃይሜን ነው የኔ ጥያቄ ማለት ነው። ስለዚህ ሄኖክ ምንም ጥፋት ሳይኖርበት ግዴታ በቃ ለምን ከብሩ ጎን ሆነ ብላቸው ስታርገበግቡት ነበር፣ እግዚአብሔር ስጣችሁ። በዚያ አጋጣሚ የቡቡ የተባለ የቡቡ እህቶች ፍፄን ማለት ነው እዚያ እንደባድቡልኝ ያደሩት ምን ይመቻችሁ እግዚአብሔር። እነሱ ራሳቸው አንድ ሳይሆኑ ኦዲንስ አንድ ሆናችሁ እንዳንድዋቸው ይላሉ። ይሄን አሁን ትናንት ፍፄ የሰራው አሁን አግባብ ነው? ምንም አግባብ አይደለም፣ ምንም ማለት ነው። ምንም እሱ ምን ሲጀመር፣ ቡታጅራዎች እኮ አንድ ናቸው። እኛ ነን እንጂ አልገባን። ቡታጅራዎች አንድ ናቸው። ችግር ሲፈጠር ችግሩን ያው ተረባርበው ይፈቱታል እኮ። ግን ደግሞ ሚዲያ ላይ እንዳይጠፉ እያሉ ነው የሚመጡት። ሰ እዚ ጋ የተፈጠረው ነገር እውነትም ቢሆን ውሸትም ቢሆን ቲክታክ ላይ እያደረጋችሁ ያላችሁ ነገር በጣም ነው የሚያስጠላው። ከድርጊታችሁ ተቆጠቡ። ምክንያቱም ነገ እናንተ ቤተሰብ ዛሬ የተናገራችሁት ሲሰማው እንዴ ምንሆኖ ነው ልጄ ምንሆኖ ትባላላችሁ። ገባችሁ? እኛ ምንናገረውን እያንዳንዱን ነገር አውቄ ነው የማውራው። አሳዳጊ የለሽ አሳዳጊ ይብድልሽ እምትሉኝ ሰዎች እኔ ኮራ ደራ ያለ ቤተሰብ አለኝ። ለብቻዬ ነው የምኖረው እኔ ምን ልስራ። እናቴም አባቴም ወንድሜም ማንም ምንም አያውቀኝም። ምን ልስራ ምን ልስራ ገባችሁ? ሰው እናንተ፣ ግን ቲክቶክ ላይ አፋችሁን ስትከፍቱ የዓለም ሰው ሪከርድ አድርጎ መሳቂያ ነው የሚያደርጋችሁ። እኛ የእናንተን ያህል አፋችንን አልከፈትንም። በብሩክና በሃይሚ ላይ የእናንተን ያክል አፍ አልከፈትንም፣ እውነት ለመናገር ማለት ነው። ስለዚህ ራሳችሁን አክብሩ፣ መጀመሪያ ተከበሩ። በቃ ሴትነታችሁ ሴት ልጅ እኮ እንደዚህ ላንቃዋ እስኪሰነጠቅ አታወራም። ሴት ማለት ነው ክብር አለ። በክብር ነው የሚወራው። በጣም ትልልቆች እኮ ናቸው። በስሜት አንቺ በስሜት እንዴት ስለወራሽ ምስጥር ካወጣለሁ ምናምን ስላሽ ሄኖክ ብርቅ ብርቃለው እን ሄኖክ ይኖራል እኮ ብሩክ ይኖራል እኮ ሀይሜ ትኖራለች እኮ ምንድነው? ብርቅ ነው እንዴ ሄኔ? ምንም ብርቅ አይደለም፣ በጭንቅላታቸው የሚመሩ ሰዎች ናቸው እነሱ። ስለዚህ ማንም የፈለገው ምንም ቢል ሀይሜን በራሷ መቆም ምችል ሰው ናት፣ ብሩክም በራሱ ይቆማል፣ ሄኖክም እንደዛው፣ ፍጼም እንደዛው። ግን ሰው ጋር ያለው ነገር በጣም ያስጣላል በጣም ሀራካታቸው በጣም ነው የሚደብረው። ምክንያቱም አንድን ሰው ለማስማማት ለማስታረቅ በዚህ ልክ መጓዝ የለባችሁም። እንደዚህ አይደለም። የሰው ልጅ ሰላም የሚመለሰው በእንደዚህ መልኩ አይደለም። ለምን እንደሆነ አላቅም፣ እንጃ ደጋፊ ባይኖር ያስብላል። አንዳንድ ጊዜ ብሩኬና ሃይሚ የእናንተ ነገር ራሱ ያስመረራችኋል። የእናንተ ነገር ራሱ በጣም ከህይወቱ እንዲወጡ ሃይሚ ከብሩክ ህይወት እንድትወጣ ብሩክ ከሃይሚ ህይወት እንዲወጣ ይገፋፋል። እውነት ስሜታዊ ያደርጋል። ለማንኛውም የእኔ ውድ ቤተሰቦች አመሰግናለሁ። መልካም ነገር እንጠብቃለን ባይ